ቤት ሰሪ ደም የለውም የሚለው የበፊት ዘመን ተረት አሁን ላይ አቅሙ ማነሱ አይቀርም። ምክንያቱም ይህ መኖሪያ ቤት ወደ አሻው ስፍራ የሚንቀሳቀስ ከመሆኑም በላይ ልክ እንደ ብስኩትና ማሽን የሚመረት የፋብሪካ ምርት መሆኑ ነው። ነገ ጠዋት የሆነ ከባድ ሥራ ቀጠሮ ካሉትም ቢረፍድብኝስ ብለው አይጨነቁም። ምክንያቱም ቤቶን ወደ ሥራ ቦታው አሽከርክረው ፓርኪንግ ቦታው ላይ አቁመው ዘና ብለው እዛው ማደር ይችላሉና። ክፍለ ሀገር መሄድ ካለቦትም የቤቴስ ነገር ብለው ስለ ደህንነቱ ስጋት አይገባውትም። ምክንያቱም መኖሪያ ቤቶን እያሽከረከሩ ክፍለ ሀገር ድረስ መሄድ ይችላሉና። ሳሎን፣ መኝታ ቤት ኪችን ከነ ካቢኔቱና ባዝሩምን ጨምሮ በረንዳና የአማረ ደረጃንም አካቷል። ለዘመናዊ መኖሪያነት ከዚህ ቤት የተሻለ ለሁሉም ነገር አዋጭ የሆነ ቤት የለም የሚለውም የበርካቶች እምነት ሆኗል። ለመሆኑ ይህ ብዙ የተባለለት መኖሪያ ቤት ምን ይመስላል? በምንስ መልኩ ነው የተሰራው? የውስጥ ክፍሎቹስ ምን ይመስላሉ? ኢንቴሪየር ኦፍ ዚስ ሞተር ሆም ኢዝ ስታኒንግ። ኢን ፋክት ደምበል ዩዘስ አን ኢንቴሪየር ዲዛይን ፈርም ዳት ስፔሻላይዝስ ኢን ያት ዲዛይን አንድ ዘር አይ ፎር ቢዩቲፉል ፊኒሽስ ዊዝ ውድ ክላድ ዲቴልስ።